የያዙት መስቀል እሶ የያዙት መስቀል የሚያሳልሙት መስቀል ቤዛ አይደለም ብለው የሚመሰክሩ ከሆነ መስቀሎትን ያስቀምጣሉ ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ላለም። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው፣ ንጽሕት ድንግል ማርያምን ቤዛዊት ዓለም አትባል ማለት ይሄ፣ በጣም በጣም ነውርም፣ በጣም ትልቅ ምንፍቅና ነው። እመቤታችን ልጇ ተብሎ አይሰብክም አትበሉ የሚል ይሄ ራሱ ክህደት ነው። መስማት ትንሽ ያስደነግጣል። ንጹህነቱ ተሳስተው ትውልድን ያሳስቱ። ምክንያቱም ሆን አይችልን ብለው በተናገሩት ቃል ተሳስተዋል። ተሳስተዋል፣ ደግሜ የምነግር ወቅት ተሳስተዋል። ምክንያቱም መስቀል ኃይልነ፣ መስቀል ጽንነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነብስና ይላል መስቀል ቤዛ ከሆነ ክርስቶስ የተሰቀለበት መስቀል ቤዛ ሁኖ የሰው ልጅ ካዳነ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተወለደባት ድንግል ማርያም ቤዛ የማትሆንበት ምክንያት የለም። ሁለተኛ ደግሞ ቤዛ ይሁነኒ ኪዳንች በገጸ ፈጣሪ ስሉት ሲል መልካ ኪዳነ ምሕረት እንግዲህ ቃል ኪዳኗ ነው። በተሰጣት ቃል ኪዳን እንጂ የምታድን የሚያድነን ለእመቤታችን ለቅድስት ድንግል ማርያም የተሰጣ ቃል ኪዳን ነው። እኛ ለእኛ ቤዛ የሆነን ለሰው ልጅ ሁሉ ቤዛ የሆነ ቃል ኪዳኗ ነው። እንድታማልድ፣ እንድታድን ልጇ ወዳጇ ኢየሱስ ክርስቶስ በሰጣት ቃል ኪዳን መሰረት ድንግል ማርያም ቤዛ ነች። ቤዛ ለመሆኗ ምስክር ደግሞ ስምዖን ሰባ ስምንት ነፍሳትን የበላ ስምዖን በእመቤታችን ቃል ኪዳን ድኗል። ስለዚህ እመቤታችን ድንግል ማርያም የእመቤታችን የቅድስት ድንግል ማርያም ቤዛነት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቤዛነት ይለያል ቢሉ ያሴድወታል። የድንግል ማርያም ቤዛነት አማላጅነት ነው። የክርስቶስ የኢየሱስ ክርስቶስ ቤዛነት ደግሞ ራሱን አሳልፎ መስጠትና በሱ ሞት የኛን ሞት መሻር ሰቀልና በሱ መከራ በሱ ስቃይ የሰው ልጅ እንደዳና ይናገራል። እመቤታችን ግን የተሰጣት ቤዛዊነት አዳኝነት ቃል ኪዳን ነው። በቃል በእሷስም ያበላ ያጠጣ፣ በእሷ ስም የወደቀውን ያነሳ በእሷ ስም የተቸገረውን የረዳ በእሷ ስም ቀዝቃዛፋ የሰጠ ይድናል ነው። ስለዚህ ቤዛዊነቷን ሰፋ አድርገን ስናንፀባርቀው ከክርስቶስ ጋር ሳናገናኝ ለምሳሌ እንበለውና በዚህ ምድር ላይ ማርያም የምትባል ምንተእፍረት እፍረት ማርያም መግደላዊት ማርያም የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት አለች። ግን ማርያም የተባለው ስም ሁሉ ድንግል ማርያምን ስራ ይሰራሉ ማለት አይደለም። እንደመቤታችን እንደ ድንግል ማርያም ጌታ ኢየሱስ ክርስቶስ ወልደዋል ማለት አይደለም። ስሙን ተጠሩበት እንጂ ድንግል ማርያም ሆኑበት ማለት አይደለም። ቤዛዊነት ግን ቤዛ ኩሉ ዓለም የተባለው ክርስቶስ የዓለም መድኃኒት የሆነው ክርስቶስ ቤዛ ነው። ትክክል ነው፣ ቤዛ ነው። ቤዛዊነቱን ግን በቃል ኪዳኑ ለድንግል ማርያም በገባላት ቃል ኪዳን መሠረት ድንግል ማርያም ቤዛ ለመሆኗ እንግዲህ የምታዩት ይሄ ምዕራፍ ቁጥር ከታች በሙሉ ሊቁ እንደጻፈው መረጋገጫ አስቀምጦልናል። ይሄንን ብቡት ከታች ያለው የተፃፈውም አንብቡት። ግን አባታችን ግን ተሳስተዋል። ቤተ ክርስቲያንን ይቅርታ መጠየቅ አለቦት፣ ድንግል ማርያምን ይቅርታ መጠየቅ አለቦት። ስተት ነው ስተት ነው። ስለዚህ እንደ ባጭሩ የሃይማኖት ጽሉት ጽሎት ሃይማኖት ብለን ቅዱስ ቅዱስ የምንለውን የዘወትር ጸሎት ከተማሩ ከተቀበሉ መስቀል ኃይልነ መስቀል ጽንነ መስቀል ቤዛነ የሚለው ለሰው መልስ ነው። ይቺ ብቻ ለሰ መልስ ነው። ግን ቅዱስን ዘለው እንዴት ጵጵስና ማይረጅ እንደደረሱ ራሶትን ይጠይቁት እና በተረፈ እሱን እኔ የመናገርን የመዝለፍን ሞራን ብቃት ኖሮ ሳይሆን ይሄ ስተት ነው። ይሄ የምንፍቅና ትምህርት ነው። ይሄ ከኦርቶዶክስነት አባት ከሚሉት ጋር ያጋጭዎታል። ያን ላይ ይወታል። ስለዚህ የያዙት መስቀል እርስዎ የያዙት መስቀል የሚያሳልሙት መስቀል ቤዛ አይደለም ብለው የሚመሰክሩ ከሆነ መስቀሎትን ያስቀምጣሉ ማለት ነው። ስለዚህ በያዙት መስቀል ሰው ማዳን አይችሉም። ሰው መፈወስ አይችሉም። ሰው ማሳለም አይችሉም። ስለዚህ የያዙት መስቀል ቤዛ አይደለም እያሉን እየነገሩን ነው። ስለዚህ ከሰው ማብራሪያ እንፈልጋለን፣ እንጠይቃለን። ሌሎቻችሁ እንዲደርስልኝ ሼር ኮብሊንግ አድርጉልኝ።